እስኪ ዝም ብለሽ ያህል አቢጌ፣ እግዚአብሔር ዝም ብለሽ ያህል እስኪ ዝም ብለሽ ያህል የሆነ ቀን ጭን የጠንቋይ ኩላላት ቲክቶክ የሚልክላት ኮፍያ ፀጉር አለ፣ እሱን ትለጥፍና ከዛ በኋላ ይሄ ጉንጮ አለ። ጉንጯ እኮ እግዚአብሔር አፍንጫና ቄጥ ባይኖረው ቄጥ ነው የሚመስለው። አፍንጫና ከንፈር ባይኖረው ለእንትን እግዚአብሔር ምስክር ነው። ተፈጥሮ በጣም የሚገርም እኮ ነው። ይሄ ጉንጯ አንዱ ቄጥ ነው የሚያከለው፣ ይሄ ቄጥ ነው የሚያከለው። አገልግሎት ግን ነገረኝነቷ ነ የሚያስጠላው። ቆንጆ ነች እኔ ማዘላለም አለማለ የምትሄድብኝ ነው የምትሄድብኝ እና ትሄዳለች ችግር የለባት እሷ ድሮ እኮ ወደ ሌላ ቆንጆ ናት ፊቷ ቆንጆ ነች ግን

ይደረግ ትላለች ሙቲ ወዳጎ እዚህ ጋር እንደዚህ ማንጎ እንደ ማንጎ ማንጎ ጡት ምናምን ስ ምንላቸው አፕል ማለት ምን ይመስላል? ማንጎ አንዳንድ ሴቶች የሉም በጣም ቶፕ ሞዴሎች በጣም ስራው ከባድ ውድ

እግዚአብሔር ማስቃል ጭቅላት አይደለም በሰላም ስለማትናገር አፋ ቁጥሳለች ምን ቤተኛ አሁን እኔ ወይ ልእልቲ እሷ ልእልቲ እኔ ምንም ምንም እኔ

ከሰው እውነት አንዳንዱ ስታስቧት እንዲ ቆለት ያደረጋትና እግዚአብሔር የማትጠብቁት እንዲ ትላለች። ማን በማይናገሩ ትናገር ነው። ፓስተር ተቆጣኝ ደግሞ እኮ በዛ ውፍረቷ ላይ እኔ ነቼ ነው ቁመያ ቪዲዮ ከኋላ ቀርጸው ለኤልቴ ላሳይሽ ብሎ ሰው ከዛ እኔ ለኤልቴ ሲባል የሆነች ሀበሻ አይነት ነገር ያው ቪዲዮ ስለሆነ እሷ ደግሞ ሕፃን ልጅ መሰለችኝ። ግን ሕፃን ልጅ አጠገቧ ልጇ ስላለ በጣም ከኋላዋ ደግሞ ብታዩት ደግሞ በጣም የገረመኝ አሜሪካ ነገ ሰው አስመራ ሽንሽን ይለብሳል። አስመራ ሽንሽን፣ አስመራ ሽንሽን ትለብሳላችሁ። የድሮ ልብስ የሽብሽብ የለ፣ እሱን ለብሳለች። ደግሞ እንደዚህ ነገር ነው የያዘችው፣ ቦርሳ እንደዚህ ነገር የያዘችው፣ እንደዚህ ከልጆቿ ጋር ትሯረቃል። አሜሪካ ነው ሴት ያለችው፣ ማዘር ነው የለበሰችው

ድብ ነው በቃ፣ ድብ ልእልቴን ማለት እግዚአብሔርን ድብ ነው የምትመስለው። ድብ እንቁርቲ ድብ አልከሳች መስጠቀ እንትን እኮ እወጋለሁ አለች። ኢንጀክሽን ምንድን ነው የሚባለው? ምንድን ነው የሚባለው? ቤት የምታደርጊበት ነው፣ ሂጅ አለች። አንድ አባጋይስ አንድ አባሉት እያለቀሰች ሄዳ ሄጄው እያለቀሰች በቃ እወጋለሁ እንደዚህ ተናቅሽ ምናምን ብላ ማጠራሚ። ኖርማል ነው፣ ሞዛምቢክ ኖርማል ነው። ዛምቢክ ጥሩ አደለ በጣም ግን አሉ ሌሎች እንደ ሞዛምቢክ የተሰሩ እሱም መጠቀም ይሻል። አንድ አባ አንድ አባ አንድ አባ ጨምሩ ልጆች፣ አንድ አባ ጨምሩ፣ አንድ አባ ጨምሩ። የፀጉር ስታይል በጣም እናንተ እንቁርቴዎች ናቸው ራሳቸው። አንድ አባ ጨምሩ ነግሬያለሁ። ዋ ዋ

ኮርቲ እኮ ማታ ማታ ስትተኛ ማለት ነው። ማታ ማታ ስትተኛ ያ እስር ቤት ተቆልፎባቸው የሚተኙት እንደዛ ነው። ዘበኞቹ የፎቁ ዘበኛ አድርገው ቆልፈውባት ነው።